ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሮ ማለት ነው። እናም ዳጣ ይሄ አደጋ የደረሰበት ምክንያት ምን እንደሆነ የምነግራችሁ ይሆናል። ብዙም ጊዜ ለብሩክም እንዲሁም ደግሞ ለሞገስም ብዙ መሥዋዕትን ከፍላለች በዚህ አቅሟ ጎዳና ተዳዳሪ ብትሆንም በጣም የዋና ቅን ናት። ለሰው ሟች ናት። አሁን ራሱ ብትሞትም ራሱ የሆነ ነገር እንኳን ቢደርስባትም በእነሱ ምክንያት ነው። እነሱ ያሏትን በሙሉ ታደርጋለች። አቅሟ የቻለውን ሁሉ ትተባበራለች። ለእነሱም በቃ የሚሏትን ሁሉ ለማድረግ ዝግጁ ናት። በጣም የዋና ቅን ልጅ ናት። በነገራችን ላይ ዳጣ እናም አሁን ላይ መሐሌት እገልሻለው፣ በባለፈው እንደወጋሽኝ እኔም እበቀልሻለሁ ብላ ክላስ ውስጥ በቢላ እያስፈራራቻት ትገኛለች። በስተ መጨረሻም እንዳትወግኝ እያለቻት ወጋቻት፣ ያሳዝናል። እናም በጣም ከባድ ነው። አንዳንዴ ለሰዎች ስትኖሩ በህይወታችሁ ላይ ጥቃት፣ የተለያዩ ነገሮች ይደርሳሉ። ነገር ግን ያም ሆነ ዳጣ ደግሞ ኃይለኛ ልጅ ናት ለመሐሌት ያው ይሄን አለ ትሸነፋለች ብዬ አላስብም፣ ማለት ነው። ነገር ግን እንደምንም ዳጣ ከዛ ካመለጠች እንደምትበቀላት ተስፋ አደርጋለሁ። ዳጣ ኃይለኛ ልጅ ናት፣ ሁላችንም እናቃለን። ነገር ግን በጣም ጥሩ ልጅ ናት። ሲቀጥል ሉላ ለሞገስ እንዲህ አለችው፣ እኔ ላንተ ስል ነው ራሴን አሳልፌ ሰጠሁክ፣ አሁን ለትንሽ ቀንም ቢሆን ተላምጄ አለው። ሲቀጥልም በጣም ስለማፈቅረክ ነው እኔነቴን አሳልፌ ሰጠሁት። ስለዚህ አሁን ተራው ያንተ ነው አንተም ራስን አሳልፈ ስጥ። ስትለው ሉላዬ፣ ከእንግዲህ ሞት ከመጣም እሞታለሁ ብዬ ቃል ገብቼ ልሻለሁ። በፍጹም ሉላዬ፣ አንቺን አሳልፌ አልሰጥሽም፣ መጥቶ ከገደለኝ ይግደለኝ አለና፣ ሲናገርም በስተ መጨረሻም እሺ፣ እባክን እንጥፋ፣ እንጥፋ። እሺ፣ እንጥፋ። የት ነው የምንጠፋው እኮ። እንጥፋ አልኩ አለችው ማለት ነው። እዛም ሞገስ ችግር የለውም ሉላዬ፣ አያሳስብሽ፣ እኔ ከጎንሽ ነኝ። ምንም ቢፈጠር አሁን አልተውሽም፣ መሞት ካለብኝም እሞት አለው። አንቺ ራስነትሽን ለአስር ዓመታት አሳልፈሽ እንደሰጠሽ እኔ ደግሞ ሕይወቴ ነው ለአንቺ አሳልፌ የምሰጠው ከእንግዲህ እሞታት አለው እንጂ በፍጹም አሳልፌሽ አልሰጥም ሲላትም፣ እሺ እነጥፋ አለችው። መጥፋት አንጠፋም፣ ትንሽ ተረጋጊ። ነገር ግን በፍጹም ሉላዬ አሳልፌ አልሰጥሽም፣ በፍጹም ብሞት አልሰጥሽም ያላት ምክንያቱም ለትንሽ ጊዜም ቢሆን በጣም በቃ የሌለ የመጀመሪያ ያገረሸባቸው ፍቅር ነው የተመለሰው ማለት ነው። ከእንግዲህ እኔ ተመልሼ ከሄድኩኝ ወይ እራሴን ላጠፋ እችላለሁ ወይ ደግሞ ዝና ይገለኛል። ስለዚህ ባክን እንጥፋ። እኔ ለአንተ ስል ነው እንደዚህ የተጎሳቆልኩት። እኔ ለአንተ ስል ሁላ መስዋዕት የከፈልኩት። አሁን ደግሞ ተራው ያንተ ነው። እስኪ ይዘኸኝ ጥፋ እባክን ሞገስ፣ ልለመን፣ እባክን ተለመነኝ፣ እባክን አይ አይ፣ አሁንማ አሁን አሁንማ፣ አለቅሽም። ሞት ቢመጣም እሞታለሁ፣ ሉላዬ፣ አለቅሽም፣ አለቅሽም። በፍጹም የኔ እናት አለቅሽም። እኔ ምን ያህል እንደማፈቅርሽ ታውቂ የለ በዛን ሰዓትም እኮ አንቺ ለኔ ያዝነሽልኝ ጥለሽኝ ሄድሽ እንጂ በዛን ሰዓት እኮ ለመሞትም እኔ ዝግጁ ነበርኩኝ። አንቺ ለኔ ያዝነሽልኝ ነው። አውቃለሁ ብዙ መስዋዕት እንደከፈልሽ ከዚህ ከአውሬ ጋር አንድ ቀን እንኳን ከእሱ ጋር ሰው ኖሮ ከማይችል ሰው ጋር አስር ዓመት መኖር ማለት ምን ያህል መስዋዕት መክፈል እንደሆነ ገብቶኛል። ተረድቼሻለሁ ሉላዬ፣ እኔ ሁሌም ከጎንሽ ነኝ። እባክሽን ምንም አያሳስብሽ፣ ለአንቺ ስል ምንም እሆናለሁ አለው። ከእንግዲህ ወስኝ፣ ተነስቻለሁ። ከሌላ ሰው ጋር መቼም ተላምጄ ትዳር እሚይዝም አይመስለኝም። ስለዚህ እባክሽን ሉላ እባክሽን አትጨናነቂ ብሎም ሲላትም፣ እሺ ሞገስ፣ ግን የምትችል ከሆነ ከዚህ ብንጠፋ ይሻለናል፣ ስትለው ችግር የለውም መፍትሔን እፈልጋለሁ አለ። ብሩክ ጋር ሲሄድ ብሩኬ፣ እሺ አሁን ምን መፍትሔ እናገኝ? በመሀል እኮ ልጅን ላጣት ነው፣ እንዴት ይሻላል ሞገስ? ሲልም ከዛ ብሩክ፣ ለአንተ ስል ብዙ መስዋዕት ከፍያለሁ፣ ብዙ ነገር አድርጌያለሁ፣ ንብረቴ ብሬ ታግዷል፣ ብዙ ነገር ሆኛለሁ። አሁን ግን መሞት ካለብኝም ለሉላ ስል እሞታለሁ። ጓደኛዬ፣ በጣም ይቅርታ አድርግልኝ። ከዚህ በላይ ምንም ማድረግ አልችልም። ሁሉም ነገር ከአቅሜ በላይ ሆኖ አለ። ስለዚህ ሉላን አልመልሳትም አለ። ምን እንዴ? ምን ብለን አውርተን ተነጋግረን፣ አሁን ደግሞ በስተመጨረሻ ሉላን አልመልሳትም ትላለህ? ምን ማለት ነው? ጓደኛ፣ ይቅርታ አድርግልኝ። የቻልኩትን ያህል ምስዋት ከፍያለሁ። የቻልኩትን አላድርግ ያለሁ ሁሉም ነገር ከአቅሜ በላይ ስለዚህ ስለዚህ ምን ሉላን አሳልፌ አልሰጥም ለዝና አለ። ከዛ ብሩክ ደነገጠ። እንዴ በሰዓቱ እኮ ለሁለታችንም መፍትሄ እንዲሆን ነበር ያደረግከው። አሁን ደግሞ ሉላን የማትመልስለት ከሆነ ልጄ እንዴት ነው የማሳክመው? ክሱስ እንዴት ነው የሚነሳው? ቅድስትን እኮ ቶሎ አስፈታሻለሁ ብለህ ነበር ቃል የገባከው። ላስፈታት ነው ስትል ነበር እንደዛማ ከሆነ አንተ ከሉላ ጋር ላይፍን ስትቀጥል ከሉላ ጋር አብረሃት ከጠፋህ ክሱም አይነሳም፣ እናም ደግሞ እቺ ምስኪን ልጅም አትፈታም ማለት እኮ ነው። እንዴ ምን ብለን ተነጋግረን በስተመጨረሻ እንደዚህ ትገለበጣለህ? ሲለውም ይቅርታ ጓደኛዬ፣ ለእኔ ስትል አስር ዓመታትን ተሰቃይ ተኖራለች። ስለዚህ ተራው የኔ ነው። የትኛውንም ያህል መስዋዕት መክፈል ካለብኝም ለሉላዬ እከፍላለሁ። እኖርላታለሁ ያለችኝ እሷ ናት። ሞት ከመጣም እሞት አለሁ። ያለ እሷ ማናለኝ? ብሮክ፣ ይቅርታ አርግልኝ፣ እውነት ይቅርታ አርግልኝ። ለአንተም ብዙ መስዋዕት ከፍ እያለሁ ለአንተ ስል ብዙ ተሰቃይቻለሁ። ግን አሁን ላይ ሉላ በድጋሜ እዛ ቤት ከሄደች አንደኛ ይገላታል፣ ሁለተኛ እራሷንም ልታጠፋ ትችላለች። ምክንያቱም ሁሉም ነገር ከራሷ በላይ ስለሆነ ከራሷ በላይ ስለሆነ ሉላ እዛ ቤት በድጋሚ የሚሄድ ከሆነ ወይ ራሴን አጠፋለሁ፣ ወይ ደግሞ እሱ ራሱ ዝና ይገለኛል፣ አይምረኝም እያለች ስለሆነ ይዣት እጠፋለሁ እያለ ነው ማለት ነው። ሞገስ ደግሞ ወስኗል አሁን ላይ በቃ ሞትም ከመጣ ሞት አለው ነው። በቃ ከአሁን በኋላ በፍጹም ሉላን አሳልፌ አልሰጥም ብሎ ተናግሯል። ምክንያቱም ሉላ በጣም ጥሩ ልጅ ናት። በጣም ምርጥ ልጅ ናት። በጣም በቃ አስተዋይ፣ ምርጥ፣ ቅን ልጅ ናት። በነገራችን ላይ ማለት ነው አንዳንዴ በህይወታችሁ ላይ ሳታስቡት ያው ብዙ ነገሮች ይፈጠራሉ። ግን ቢሆንም ደግሞ ከፈጣሪ በታች ከሰው ጋር እርስ በራሳችን ስንተባበር ደግሞ ያ የከበደን ነገር ደግሞ ቀለል ይልልናል ማለት ነው። አሁን ብሩክና ሞገስ ስምምነት በመሃላቸው ባይኖር ኖሮ ይሄንን አድቫንቴጅ አያገኙትም። ለምን ይሄ ሀሳብ ጥሩ ነው ይሄ ሀሳብ ጥሩ ሆኖ ሳለ ሞገስ ከተገለበጠ ነገሮቹ ሊበላሹ ይችላሉ። ሞገስ ያመጣውን ሀሳብ አብረው ከተጠቀሙት ሊያልፉ ይችላሉ ብዬ ተስፋ አድርጋለሁ። እስኪ እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም ደግሞ ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ያመጡት ሀሳብ ጥሩ ሆኖ ሳለ ከሁለታቸው አንዳቸው ወይ ደግሞ ሞገስ ከተቀየረ ነገሮቹ ሊበላሹ ይችላሉ ብዬ ነው የማስበው ለምን ብትሉ ከጎናቸው ከፈጣሪ በታች ከጎናቸው ሁና ዳጣ፣ በጣም ጎበዝናት፣ ብዙ መላዎችን የምትፈጥር ልጅ አሁን ላይ ታግታለች። አልፋ ተርፋ ማለትም በስለት እያስፈራራች እንዲሁም ደግሞ ወግታታለች። በጣም ነው የሚያሳዝነው። በጣም ከባድ ነው። እና አንቺም እንደተበቀልሽኝ እኔም እበቀልሻለሁ እያለችም እያስፈራራች ትገኛለች ማለት ነው። ብቻ እንዳትገላት ነው የምፈራው እንዳትገላ ትፈራለሁ ማለት ነው። ሲቀጥልም ደግሞ ብሩክ አሁን ላይ በጣም ተበሳጭቷል። በጣም ተጨንቋል። ልጅን ሳላሳክማት ምንም ነገር እንዲፈጠር አልፈልግም። ሞገስ ሲለውም በጣም ይቅርታ አድርግልኝ፣ እኔ በፍቅረኛ በሉላ ከአሁን በኋላ ማንም ከመጣ ለመሞትም ዝግጁ ነኝ። ብሩኬ ለአንተም ስል በጣም ብዙ መስዋዕት ከፍያለሁ፣ ነገር ግን ለሉላ ምንም ነገር አላደረግኩላትም። ከሞትኩም እሞታለሁ፣ ስለማፈቅራት ስለምወዳት፣ እሷንም ማጣት ስለምፈልግ ሞት እንኳን ቢመጣ ወደ ኋላ አልልም እጋፈጣለሁ፣ ብሎ ወስኖ ተነስቷል። በእርግጥ ሉላና ሞገስ በነገራችን ላይ ማለት ነው ሉላና ሞገስ በነገራችን ላይ በጣም ይዋደዳሉ፣ በጣም ይፋቀራሉ ከመጠን በላይ ማለት ነው። ፍቅራቸው በጣም በቃ ደስ የሚል የሚያስቀና ፍቅር ነው። ግን አንዳንዴ ከእንደዚህ አይነት ፍቅር ውስጥ አስባችኋል? እንደዛ እያፈቀረችው እየወደደችው ለሱ ስትል ከማትወደው ሰው ጋር ሞገስ እንዳይሞትባት ብላ ለአስር ዓመታት ኖረች። አስባችኋል። እና ፍቅር ምን ያህል መስዋዕት እንደሚያስከፍል ተረድቻለሁ፣ ከዚህ ድራማ ማለት ነው። ሞገስም እንደዛው ለብሩክ ዳጣም እንደዛው ለብሩክ መስዋዕት ሁለቱም ከፍለዋል። ይኸው በስተመጨረሻ ዳጣ እውነት ነው ያለችው ታግታን ያለችው በማን በእነሱ ምክንያት። እሷ የጎዳና ተዳዳሪ ናት፣ ልጅ መስኪናት፣ እናት የላት አባት የላት ከጉኗ ማንም ከፈጣሪ በቀር የላት የምታሳዝን የምታሳዝን ልጅ የዋ ምስኪን ቅን አስባችኋል ባለፈው እንደዛ ሞገስ ዝናስ ደብድቦት እዛ መንገድ ላይ በጣለው ሰዓት ማን የደረሰው ሮጣ የደረሰችው እሷ ናት በዚህ አቅሟ በጣም ብዙ መስዋትን በዚህ አቅሟ በጣም ብዙ መስዋትን መክፈል የምትችል ልጅ ናት በጣም ጥሩና ጀግና እንዲሁም ታታሪ ለሰው የምታስብ ከራሷ ይልቅ ለሰው ሟች ናት ማን ዳጣ የምር ቡራ አይዞ ካይ ክፋክኔ ከጎን እያለው ኧረ መላ አይጠፋም፣ ን ደስ ነው የምትለኝ ፈታ ያለች ልጅ ናት። እና መሀሌት ደግሞ ተንኮሏ የሌለ ነው። በቃ ክሱን ላነሳ እየሄድኩ ነበር። እንደውም አንደኛዋ ጠላቴ ስለተያዘች ተመልሼ እየመጣሁ ናለች ማለት ነው። ዞሮ ዞሮ ይሄን አድቫንቴጅ ያመጡትን ሀሳብ ብሩክና ሞገስ ከተጠቀሙት፣ ክሱንም ታነሳለች አንደኛ፣ ሁለተኛ ደግሞ ቅድስትም ትፈታለች። ይሄ ሆነ ማለት ምሳሌ በቅርቡ እንደምትታከም ተስፋ አደርጋለሁ ግን ያመጡትን ሀሳብ በመሀል የሆነ ነገር ከተፈጠረ ጉዳቸው ፈላ ነው የምለው ምክንያቱም ዝና በጣም ጨካኝ ነው ምንም አይምርም ከደረሰባቸው እውነት ለመናገር የሚምር ሰው አይነትም አይደለም በጣም ሀይለኛ ነው ሁላችንም እናውቃለን ብቻ ከባድ ነው በተለይ ከመሀሌት አይነት ሰው እና ከዝና አይነት ሰው ፈጣሪ ሰውራችሁ እና ከባድ ነው ማህሌት ያላነሰ ብዙ አመታትን በትዳር መልኩ ከብሩክ ጋር እየኖረች የብሩክ ልጅ እንድትሞት የምትፈልግ ሰው ናት። በጣም ከባድ ነው። አንዳንዴ የኔ የምትሉት ሰው ችግር ነው የሚፈጥርባችሁ በህይወታችሁ ላይ። ብሩክ በዛን ሰዓት ወዷት አፍቁራትን ያገባት፣ እሷ ደግሞ ንብረቱን አይታን ያገባቸው። ዞራ ዞራ ንብረቱ ሁላ በስሟ እንዲሆን ትፈልጋለች። ምሳሌ መዳን የለባትም እና እሷ መሞት አለባት መዳን የለባትም፣ እያለችም ትከራከራለች። በጣም ከባድ ነው በነገራችን ላይ። እናም ምሳሌ ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። እንደተለመደ አስቴታቸውን በኮሜንት አስቀምጡ። የመሀሌ ተንኮል ቢቀጥልም የሚሳካላት አይመስለኝም። እንዲሁም ዝናም አሁን ላይ አንደኛውን አግኝቻለሁ፣ እንዲሁም ደግሞ ሌላው ብዙም አይቸግረኝም እያለ ይገኛል። ነገር ግን ሞገስና ሞገስና ብሩክ ያመጡት ሀሳብ በጣም ምርጥ ሀሳብ ነው። ይሄን ሀሳብ የሚያስተካክሉ ከሆነ ይሳካላቸዋል ብዬ ተስፋ አደርጋለሁ። እናም ሞገስና ሉላዬ ስለተገናኙ ደስ ብሎኛል። ወዳችኋለሁ፣ አከብራችኋለሁ። በቀጣይ እስክንገናኝ ባይ ባይ።